ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዳቤሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ የዩቱብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በጥቅምት ሃያ ስምንት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ከዘጠኙ ቅዱሳን አንዱ የሆኑት ጻድቁ አቡነ ይምዓታ የዕረፍታቸው መታሰቢያ በዓል ዳግመኛም በዚህች ቀን የቅዱስ መርተያኖስና ቅዱስ መርቆርዮስ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። አቡነ ይምዓታ ጻድቅ በጥቅምት 28 ቀን በዚች ዕለት ከዘጠኙ ቅዱሳን አንዱ የሆኑት ጻድቁ አቡነ ይምዓታ አረፉ። ጻድቁ ገድላቸውን የፈጸሙት በኢትዮጵያ ቢሆንም አገረ ሙላዳቸው የጥንቱ የሮም ግዛት የሆነችው ታናሻ ኢሳያ ነው። አባ ይምዓታ ከዘጠኝ ወይም ተሰዓቱ ቅዱሳን አንዱ ናቸው። ዘጠኙ ቅዱሳን ተወልደው ያደጉት ምንም በአንድ የሮም ግዛት ስር ቢሆንም መነሻ ቦታቸው ግን የተለያየ ነበር። ሁሉንም እንዳደረጋቸው መንፈስ ቅዱስ በኪነ ጥበቡ ነው። በምክንያት ደረጃ እንግለጸው ከተባለ ደግሞ የአንድነታቸው ምስጢር አንደኛ የቀናች ሃይማኖታቸው ተዋህዶ፣ ሁለተኛ ዓላማቸው ወይም የእግዚአብሔር መንግስትና ሶስተኛ ገዳማዊ ህይወታቸው ነው። አባ ይምዓታን ጨምሮ ሁሉም ቅዱሳን ዘራቸው ከቤተመንግስት ነው። እነርሱ ግን ምድራዊን ክብር ንቀው ሰማያዊን ክብር ገንዘብ ማድረግን መርጠዋል። አስቀድመው ቅዱሳን መጻሕፍትን ያጠኑት አበው በተለያየ ጊዜ እየመነኑ ከሮም ግዛት ወደ ግብጽ በረሃዎች ወርደዋል። በምናኔ ቅድሚያውን አባ ፔንጤሎን እና አቡነ አረጋዊ ይይዛሉ። ዘመኑ የተዋሃዱ አማኞች የሚሰደዱበት አምስተኛው መቶ ክፍለ ዘመን ነበርና እምነትን ላለመለወጥ ዘጠኙ ቅዱሳን ስደትን መረጡ። በወቅቱ ደግሞ ለስደት መጠለያ የምትሆንና በኢትዮጵያ የተሻለች ሀገር አልነበረችም። ስለዚህም በ470 ዓመተ ምህረት አልአሜዳ በኢትዮጵያ ነግሶ ሳለ ቅዱሳኑ በአረጋዊ መሪነት መጡ። ንጉሱም ሲጀመር የእግዚአብሔር እንግዳ ስለሆኑ፣ ሲቀጥል ደግሞ ቅድስናቸውን ተመልክቶ መልካም ማቀባበልን አደረገላቸው። ማረፊያ ተሆናቸውም ዘንድ አክሱም ውስጥ አንዲት ቦታ ወስኖ ሰጣቸው። ይህች ቦታ ቤተ ቀጢን ትባላለች። አባይ ማዓታና ስምንቱ ቅዱሳን ወደ ሀገራችን እንደገቡ የመጀመሪያ ስራቸው ቋንቋ መማር ነበር። ንሳ ግዝ በወጉ ተምሮ እዛው አክሱም አካባቢ ስራቸውን አንዳሉ በወቅቱ በአቡነ ሰላማ በአብርሃ አጽባህና በአቡነ ሙሴ ቅዳማዊ የተቀጣጠለው ክርስትና በተወሰነ መንገድ ተቀዛግዞ ነበርና እና አባይ ማዕታ እንደገና አቀጣጠሉት። ህዝቡ በራሱ ልሳን ነግርስና ስናይ ይነቃቃ ዘንድ ሰበኩት። የካደውን እየመለሱ የቀዘቀዘውን እያሟሟቁ ለአመታት ወንጌልን ሰበኩ። ቀጣዩ ስራቸው ደግሞ መጽሐፍትን መተርጎም ሆነ። ካገራቸው ያመጧቸውን ቅዱሳት መጻሕፍት ተከፋፍለው ወደ ግዕዝ ልሳን ተረጎሟቸው። በዚህም ለሀገራችን ትልቁ ውለታ ዋሉ። ይህ ሁሉ ሲሆን እነ አባ ይምዓታ የሚመገቡትም ሆነ የሚጸልዩት በማህበር ነበር በመካከላቸውም ፍጹም ፍቅር ነበረ ጸጋ እግዚአብሔርም አልተለያቸውም የና አባይ ማአታ ቀጣዩ ተግባራቸው ደግሞ ገዳማዊ ህይወትን ማስፋፋት ሆነ ይህንን ለማድረግ ግን ግድ መለያየት አስፈለጋቸው እያንዳንዱም መንፈስ ቅዱስ ወደ መራው ቦታ ሄደ ጴንጤሌዮን በጾማዕት ገሪማ በመደራ ሊቃያኖስ በቆናጽል አረጋዊ በዳሞ ጽሕማ በጸድያ ሌሎችም በሌላ ቦታ ገዳማትን መሰረቱ። አባ ይምዓታ ደግሞ በመንፈስ ቅዱስ መሪነት ምርጫቸው ገራልታ ወይም እዛው ትግራይ ውስጥ ሆነ። ጻድቁ ወደ ቦታው ሲሄዱ ወንዝ ወይም ባህር ተከፍሎላቸዋል። ወደ ቦታው ደርሰውም ገዳም አንጸዋል። በቦታውም ብዙ ተአምራትን ሰርተው በርካታ ደቀ መዛሙርትን አፍርተው ለዘመናት ተጋድለው በገራልታ በዚህ ቀን አርፈዋል። የአቡነ ይምዓታ ፍልፍሏሻ አሻ ቤተ መቅደስ ትግራይ ገራልታ ልዩ ስሙ ወክ ተብሎ በሚጠራው አካባቢ ይገኛል። ቤተ መቅደሱ ሰማይን እንደ ምሰሶ ደግፈው የያዙ የሚመስሉ በጣም ረጃጅም ተራሮች መካከል በአንደኛው ጫፍ ላይ ይገኛል። ቤተ መቅደሱ ከባህር ወለል በላይ በ2300 ሜትር ከፍታ ላይ የሚገኝ ሲሆን፣ ቤተ መቅደሱ ያለበት የተራራው ርዝመት ብቻውን 300 ሜትር ነው። ቤተ መቅደሱ በር ላይ ለመድረስ በጭንቅና በፍርሃት ሆኖ ተራራውን እንደ ዝንጀሮ በእጅ እየቧጠጡ መውጣት ይጠይቃል። በእርሱም ቢሆን በገዳሙ አባቶች እገዛና ድጋፍ ካልሆነ መውጣት የማይቻል ነው። ቤተ መቅደሱ እጅግ የሚደንቀው በተፈጥሯዊ አቀማመጡ ብቻ አይደለም። ውስጡ ያሉት የግድግዳ ላይ ስዕሎችም እጅግ ድንቅና ጥንታዊ ናቸው። ስለዚሁ የአቡነ ይምዓታ እጅግ አስደናቂ ቤተ መቅደስ ገድለ አቡነ አረጋዊ በሞተ ወይም ባረፈ ጊዜ የስጋቸው ሥርዓተ ግንዘት በመላእክት እጅ ነው የተከናወነው። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ስጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬም ድረስ ፈጽሞ ሳይነቃነቅና ሳይናወዝ ቀጥ ብሎ ቆሞ ይገኛል። በዚህ ዕለት ታስበውና ተከብሮ የሚሆኑ ሌሎች ቅዱስ አባቶቻችን ቅዱስ መርትያኖስ እና ቅዱስ መርቆሪዎስ ናቸው። ዳግመኛም በዚህች ቀን ቅዱስ መርትያኖስ እና መርቆሪዎስ በሰማዕትነት አረፉ። እንዲሁም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነ ሁለተኛውም ንጉስ ቆስጠንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ ያጋዘውና በዚያችን በእስር ቤት ውስጥ በስውር አንቀው እንዲገሉት አደረገ። ቅዱሳን መርትያኖስ እና መርቆሪዎስ ግን የእረፍቱን ቀን ገድሉን ጻፉ። አሮ ሳይሆንም ንጉስ ረገሙት። አንድ ክፉ ሰውም ወደ ንጉሱ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሱም ያን ጊዜ ከአትክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንደገድሏቸው አዞ ገድሏቸው በዚያም በገድሏቸው ቦታ አቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልክተኞችን ልኮ ሥጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተ ክርስቲያንም ሰርቶላቸው ሥጋቸውን በውስጡ አኖራ። በዚያችም ቀን በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ አሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ፣ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት ፍጹማን እንደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ።